አብሮ ማስኬድ ስለመቻል ነው የምናየው የጊዜ ጉዳይ ክብደቱን ኢስላም በተደጋጋሚ ቁርኣን ውስጥ ብዙ ቦታ ጠቅሶታል። ነቢዩም ሰለዋቱ ረቢ ወሰላሙ ዓለይህ እቅተኒም ኸምሰን ቀብለ ኸምስ እያሉ አምስት ነገሮችን አምስት ነገር ከመምጣታቸው በፊት ቀድማችሁ ተሽቀዳድማችሁ ስሩባቸው ብለው ሰለዋቱ ረቢ ወሰላሙ ዓለይ ስለ ጊዜ ትኩረት ሰጥተዋል ኢዘን ጊዜያችንን መጠቀም የቻለን እንደሆነ ሁለቱም ዒባዳ ይሆናል ሰላትም ቁርኣንም ዲክርም ዒባዳ ሲሆን የቤት ሥራም ዒባዳ ነው የሚሆነው። በተለይ በረመዳን ወር ላይ እናቶቻችን፣ እህቶቻችን በቤት ስራ በመጠመድ ከዒባዳው ሊዘናጉ ይችሉ ይሆናል። አንደኛ ሊያውቁ የሚገባው የሚሰሩት ስራ በራሱ ዒባዳ መሆኑን ይወቁ። እያንዳንዱ ስራ ዒባዳ ነው። ጾመኛን ለማስፈጠር የሚያደርጉት ውጣ ውረድ በራሱ ዒባዳ ነው እና ንያው ካማረ እሱ ራሱ ዒባዳ ስለሆነ ጊዜን መጠቀም መቻሉ ነው ከኛ የሚጠበቀው። አሐዱ ሰለፍ የቁል ኢኒ አሕተሲቡ ነውመቲ ከማ አሕተሲቡ ቀውመቲ፣ እኔ የእንቅልፌን ሰዓት እንደ ዒባዳ አስበዋለሁኝ ቆሜ አላህን የምገዛበትንም ሰዓት እንደ ዒባዳ እንደማስበው ሁላ ብለው ይላሉ። ስለዚህ አንዱ ቆሞ ሲሰግድ፣ ሌላኛው ተኝቶ ሁለቱም እንደ ዒባዳ አስቦ ሰዓትን መጠቀም መቻል ነው። ነቢዩ ሰለዋቱ ረቢ ወሰላሙ ዓለይሂ እግተኒም ኸምሰን ቀብለ ኸምስ ብለው ሲሉ አምስት ነገሮችን አምስት ነገር ከመምጣታቸው በፊት ተጠቀሙባቸው፣ ተሽቀዳደሙባቸው ብለው ይላሉ። ኢስላም ለጊዜ የሚሰጠው ቦታ እጅግ በጣም ረቂቅና ክብደት የሚሰጠው ነገር ስለሆነ ጊዜን የመጠቀምን ጉዳይ አደራ ነው ምለው በተለይ ረመዳን ወር እያንዳንዷ ደቂቃ ቮት ቫልዩ አላት፣ ዋጋ አላትና በከንቱ እንዳያልፍብን አደራ አላለሁኝ። አላሁ ጀላ ወዚህ ይጠብቃችሁ ይጠብቀን፣ አላህ ይቀበለን ይቀበላችሁ። ማሰላማ።